ባርሴሎና ና ማንቸስተር ዩናይትድ የአስቶቪላውን ግብ ጠባቂ አርጀንቲናዊውን የዓለም ዋንጫ አሸናፊ ኤሚሊያኖ ማርቲኔዝን ለማስፈረም ሁለቱም ክለቦች ጥያቄ ማቅረባቸውን የአርጀንቲናው ዲስፖርት ዘግቧል የ32 ዓመቱ ማርቲኔዝ በክረምቱ እንደሚለቅ የተናገረ ሲሆን ትናንት ምሽት ከቪላ አመራሮች ጋር ውይይት እንዳደረገ የሀገሩ ሚዲያ ዲስፖርትስ መረጃን አውጥቷል አሁን ላይ ምንም ማለት አልፈልግም በቀጣይ ቀናቶች ውሳኔን አሳውቃሉ ማለት አርጀንቲናዊው ግብ ጠባቂ አስተያየቱን ሰጥቷል የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በክረምቱ የተጫዋቾች የዝውውር መስኮት ስራ የሚበዛባቸው የመጀመሪያው ሰው ይሆናሉ በማለት የጀርመኑ ቢልድ ታዋቂ ጋዜጠኛ የሆነው ክርስቲያን ፋልክ ተናግረዋል። ከትናንትናው ጨዋታ በኋላ ቤርታና አርቴታ ለአጭር ደቂቃዎችም ቢሆን ንግግር አድርገዋል። በቀጣይ ቀናት ቁጭ ብለው ይወያያሉ። ስፔኑ አሰልጣኝ ኮከብ ተጫዋቾች መዳረሻቸው አርሰናል እንዲሆን ይፈልጋል። የቪክቶር ዮከሬሽ ጉዳይ በተመለከተም አርሰናል ድርድሩን እየመራ ነው። ሌሎች ክለቦችም ፈላጊዎች ቹ ናቸው። በቀጣይ ተጫዋቹ ውሳኔውን ያሳውቃል በማለት ፋልክ አስተያየታቸውን ሰጥተዋል። ኤሲ ሚላን የቦሎኛውን አሰልጣኝ ቪንሴንሶ ኢታሊያኖን በአሰልጣኝነት ለመቅጠር ንግግር መጀመራቸው ተሰምቷል። ከ51 ዓመት በኋላ ቦሎኛን ለዋንጫ ክብር ያበቁት ኢታሊያኖ ኤሲ ሚላንን ለመረከብ ፍላጎት እንዳሳዩና የመጀመሪያ የሚባል ንግግር ከዝላታን ኢብራሂሞቪች ጋር እንዳደረጉ የፉትቦል ኢታሊያ ጋዜጠኛ የሆነው አንድሪያ ራማዞቲ ተናግሯል። ኤሲ ሚላን በቀጣይ ኢታሊያኖ በተጨማሪ ማውሪሲዮ ሳሪን፣ ጃምፔሮ ጋስፔሪን እና ማክሲሚሊያኖ አሌግሪን ለማነጋገር ቀጠሮ መያዛቸው እየተነገ

ኮኖር ብራድሌይ በሊቨርፑል እስከ 2029 የሚያቆየውን ኮንትራት መፈራረሙ ተሰምቷል። በመስከረም 2019 ከዱንጋኖን ዩናይትድ ሊቨርፑልን የተቀላቀለው የ21 ዓመቱ አይርላንዳዊም በቀያዮቹ ቤት እስከ 2029 የሚያቆየውን ውል ፈርሟል። ኩራት ይሰማኛል፣ በጣም ደስተኛ ነኝ። የእኔ ዋና ዓላማ በክለቡ እግር ኳስን መጫወትና ዋንጫዎችን ማሳካት ነው። በክለቡ በሚቀጥሉት ዓመታት ጥሩ ነገሮች ይኖራሉ። ጨዋታዎችን እያሸነፍን መቀጠል አለብን። ራሴን ዝቅ በማድረግ ጠንክሬ ራለ በማለት ብራድሌ ሐሳቡን አጋርቷል።